በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በዓለም ላይ የምትኖሩ ኦርቶዶክሳን የእግዚአብሔር ልጆች ሰላም እግዚአብሔር ይብዛላችሁ። ይህ በሳምንት ሁለት ቀን ማክሰኞና ዓርብ በተከታታይ የምንማማረው ሥርዓተ ቤተ ክርስቲያን ነው። አሁን የደረስነው ቀሳውስት ከሹመት የሚሻሩበት አንድም ካህናት ከሹመት የሚሻሩበት ሥርዓት ምንድን ነው ይሻራሉስ ወይ የሚሻሩበትስ መስፈርት ምንድን ነው? ተሹመው የወጡና በሹመት ላይ ያሉ በሹመት ሲያገለግሉ የነበሩ እንደተሾሙ የሚሻሩበት ሥርዓት ምንድን ነው የሚለውን በሥርዓተ ቤተ ክርስቲያን ልናያለን ማለት ነው። ይልቁንም ደግሞ በሥርዓተ ቤተ ክርስቲያን ሊጠብቀው የታዘዘውን የማይጠብቅ እንዳይሰራው የተከለከለውን የሚሰራ በሥርዓተ ቤተ ክርስቲያን ህዝቡን የማያስተምርና የማይመራ ቄስ ቢኖር ከክህነቱ ይሻላል ይላል ፍትሕ መንፈሳዊ ላይ። ትንታኔ ይጠይቃል። ከሥርዓተ ቤተ ክርስቲያን ወይም በሥርዓተ ቤተ ክርስቲያን ሊጠብቀው የታዘዘውን የማይጠብቅ፣ ለምሳሌ አሁን ሊጠብቀው መጠበቅ የሚገባው እዚህ አንደኛ ሳሙኤል ምዕራፍ ሁለት ላይ እንዳየነው የኤዲ ልጆች አገልጋዮች ነበሩ። መጨረሻ ላይ እስከ ሞት ድረስ ደርሰዋል። አይደለም ሥርዓት መሻር ይቅርና እስከ ሞት ድረስ። የመጀመሪያው ምንድን ነበረ? መብራት ይበራ ነበረ፣ ዘይት ነበረ። ዘይቱን ደፉ፣ መብራቱን አጠፉ። ዘይቱን ደፉ፣ መብራቱን አጠፉ። ቀጠሉና ደግሞ ለእግዚአብሔር የሚሰዋውን መሥዋዕት እየነጠቁ በሉ። ቀጠሉና ደግሞ በቤተ መቅደሱ ከደናግለ እስራኤል ጋር ዝሙት ፈጸሙ። በዚህ ምክንያት አይደለም ክህነት መሻር ይቅርና ሞት እንኳን ከነሱም አልፎ ለሌሎቹ ብዙ ወጣቶች ሞትን አመጧል፣ ማለት ነው። ስለዚህ ሊጠበቅ የሚገባው ነገር ቢኖር ቅድስናን መጠበቅ፣ ዝሙትን መጠበቅ፣ እንደገና ደግሞ ሙስናን ማስወገድ፣ ርኩሰትን ማስወገድ፣ ጣዖት ማምለክን ማስወገድ እንደገና ደግሞ ሰው ላለመቅደል ራስን መጠበቅ እነዚህን መጠበቅ። እነዚህን ካልጠበቀ ግን እንዳይሰራው የተከለከለውን የሚሰራ ማለት እነዚህን እንዳሰረ ተብሎ እንዳትገል ተብሎ የሚገል ዝሙት እንዳትፈጽም ተብሎ የሚፈጽም በአጠቃላይ እዚህ ኦሪት ዘጸአት ምዕራፍ ሃያ ኦሪት ዘዳግም ምዕራፍ አምስት ላይ ያለ በጽላቱ ላይ ያለው ቃል ማለት ነው። አትስረቅ፣ አታመንዝር የሚለውን ነገር ካህን በክህነቱ መጠበቅ አለበት ለንስሓ ልጆቹም ማስተማር አለበት። ይህን ካላደረገ ግን ይሱ ሹመቱ ይሻራልና ትንታኔ ውስጥ ይገባል። ሁለት ጊዜ የተሾመ ሁለት ጊዜ ያገባ ወይም ሁለት ሚስት ያለው ህዝቡን የማያስተምር ይላል። ሁለት ጊዜ የተሾመ አንድ ጊዜ ነው የሚሾመውና ሁለት ጊዜ የተሾመ ከሆነ ክህነቱን ይያዛል ማለት ነው። ወይም ደግሞ ሚስት ማግባት ያለበት አንድ ጊዜ ብቻ ነው። ሁለት ጊዜ ማግባት አይቻልም ማለት ነው። ወይም ደግሞ ህዝቡን የማያስተምር የተቸገሩትን ካህናት የማይረዳ ጉቦ ሰጥቶ የተሾመ የኃጢአተኛውን ንስሐ የማይቀበል በሐሰት የሚመሰክር ሰውን የሚያጣላ የሚኮራ የክፋትን ስራ የሚሰራ የሚሰክር ኮከብ የሚቆጥር ጠንቋይ አራጣ ወለድ የሚቀበል ጉቦኛ፣ ወይም ደግሞ ጣዖት አምላኪ፣ ወይም ደግሞ ቃልቻ ቤት የሚሄድ ወይም ደግሞ የሰው ገንዘብ የሚቀማና ንብረት የሚቀማ ማለት ነው። በሐሰት የሚምል የጥንቋዮችን ነገር እውነት ነው ብሎ የሚቀበል ከሴሰኛ ሴት ጋር ያደረ ከሴሰኛ ሴት ጋር የደረሰ ወይም ያደረ ወይም ደግሞ ኃጢአትን የሰራ ስር የማሰ ቅጠል የበጠሰ ሰውን የሚማታ ወይም ደግሞ የሚያምታታ ወይም ደግሞ የሚያሳዝን ወይም ደግሞ ሰውን የሚገፋ ወይም ደግሞ ሰዎችን ቅድስናቸውን የሚያሳጣ ንግግር የሚናገር ይልና ከመናፈቃን የተጠመቀ ጥምቀት አንድ ጊዜ ወንዶች በአርባ ቀን ሴቶች በሰማኒያ ቀን ሆኖ ሳለ ከኦርቶዶክስ ሃይማኖት ወጥቶ ከመናፍቃን እንደገና ሌላ ጥምቀት የተጠመቀ ወይም ደግሞ በመናፍቃን አዳራሽ የሚገኝ ወይም ደግሞ በመናፍቃን አዳራሽ ተገኝቶ የሚያስተምር ወይም ደግሞ በመናፍቃን አዳራሽ ተገኝቶ የሚከታተልና ሃይማኖቱን የካደ እንደገና ደግሞ የሰረቀ የመናፍቃንን ቁርባን የተቀበለ አብሯቸው የጸለየ አባላዘሩን የሰለበ ሲሰስን ሲሰስን ወይም ደግሞ ሲሰስን ወይም ደግሞ ያው ሲመኝ ወይም ደግሞ ሲያደርግ ወይም ደግሞ በሐሰት ሲምል የተገኘ በገበያ መካከል የሚበላ በመሸታ ቤት አግብቶ የሚጠጣ የበከተውንና የአውሬውን ትራፊ የሚበላ ከአይሁድ ምኩራብ ከአላውያን ቤተ ክርስቲያን የሚገባ የአይሁድን ጾም የሚጾም በዓላቸውን የሚያከብር የበዓላቸውን እጅ መንሻ የሚቀበል ሃይማኖታቸውን ወደ ለወጡ ሰዎች ቤተ ክርስቲያን እጅ መንሻ የሚወስድ ከተወገዘ ሰው ጋር የተነጋገረ አብሮት የጸለየ የኤጲስቆጶስን ደብዳቤ ሳይዝ ሩቅ አገር ይሄደ በአገልግሎት ምክንያት ሚስቱን የተለየና የፈታ መነኩሳለሁ ተባህተወ ይዛለሁ ብሎ ሚስቱን የተወ ያሰናበተ ካህን ከሹመቱ ይሻላል ብሎ ፍትሕ መንፈሳዊ ስድስት ላይ እንደገና ቀለሚንጦስ ሶስት አምስት ላይ ይሄ ይደነግጋል ማለት ነው። በአጭሩ እነዚህን ነገሮች አታድርግ የተባለውን ያደረገ የሚለውን ነው የሚተርከው ማለት ነው። በነገራችን ላይ በጽላቱ ላይ ያሉ አስር ሕጎች አታድርግና አድርግ የሚሉ ናቸው። እና አታድርግ የተባለውን መተው አድርግ የተባለውን ደግሞ ማድረግ ነው ያለበት ማለት ነው። ለምሳሌ አሁን እዚህ ጋር በወሪ ዘጻት ምራፍ ሀያ ቁጥር በወሪ ዘዳግም ምራፍ አምስት ላይ በወሪ ዘጻትም ደግሞ እንደዚሁ ምዕራፍ 20 ላይ የተቀመጠው ለሙሴ በደብረ ሲና ጾመ ሙሴ 40 ማል ተ40 ሌሊት 40 ቀንና 40 ሌሊት ሙሴ ጾሞ የተቀበለው ዘጻት ምዕራፍ 31 ላይ ያለው ማለት ነው። እንዲህ ነው የሚለው እግዚአብሔርም ይህን ቃል ሁሉ እንዲህ ብሎ ተናገረ ይልና ከግብፅ ምድር ከባርነት ቤት ያወጣሁህ እግዚአብሔር አምላክህ እኔ ነኝ ይልና ከእኔ በቀር ሌላ አማልክት አይኑርህ። ይህን አታድርገው ማለት ነው፣ ከእኔ በቀር ሌላ አማልክት አይሆኑህ ማለት ይህ አንደኛው ነው ማለት ነው። ከእኔ በቀር ከሰማይ በታች ከምድር ላይ ሌላ አምላክ አይኑርህ ማለት ነው። ይህንን ሌላ አምላክ የሚያመልክና ወይ ገንዘቡን ወይ ስልጣኑን ወይም ደግሞ ሀብቱን የሚያመልክ ማለት ነው፣ አንደኛው ሁለተኛው በላይ ከሰማይ ወይም በላይ በሰማይ ካለው በታችም ከምድር ካለው ከምድር በታች በውሃው ካለው ነገር የማናቸውን ምስል የተቀረጸውን ምስል ለአንተ አታድርግ። አትስገድላቸው፣ አታምልካቸው። በሚጠሉኝ እስከ ሶስተኛና እስከ አራተኛ ትውልድ ድረስ የአባቶችን ኃጢአት በልጆች ላይ የማመጣ ለሚወዱኝ ትእዛዜንም ለሚጠብቁ እስከ ሺህ ትውልድ ድረስ ምሕረትን የማደርግ እኔ እግዚአብሔር አምላክህ ቀናተኛ አምላክ ነኝና ይላል። ይህን እንግዲህ በሰማይ ካለው፣ በምድርም ካለው፣ በባሕርም ካለው፣ በቃ ባጭሩ ጣወት አታምልክ ነው። ሁለተኛው ይህ ነው፣ አታደርገው ማለት ነው። ሶስተኛው፣ የእግዚአብሔርን የአምላክህን ስም በከንቱ አትጥራ። እግዚአብሔር ስሙን በከንቱ የሚጠራውን ከበደል አያነጻውምና የእግዚአብሔርን ስም በከንቱ አትጥራ ይላል። ሶስተኛው ይህ ነው። እነዚህ ሶስቱ ናቸው። ሌላው ደግሞ የሰንበትን ቀን ትቀድሰው ዘንድ አስብ፣ ይሄ አድርግ ነው። እነዚያውን ሶስቱ አታድርግ ናቸው። ከሰማይ በታች ከምድር በላይ ጣዖት አታምልክ፣ እንደገና ደግሞ በሰማይም በምድርም በውሃ ውስጥም ሌላ አምላክ አታምልክ። ሁለተኛው፣ ሶስተኛው የእግዚአብሔርን አምላክ የአምላክህን ስም በከንቱ አትጥራ። እነዚህን አታድርጋቸው ነው። አሁን አራተኛው ደግሞ ሁለተኛው ላይ ነው ያለው። የሰንበትን ቀን ትቀድሰው ዘንድ አስብ አድርግ ነው ይሄ ደግሞ እነዚያ ሶስቱ አታድርግ ናቸው። ሰንበትን ቀድሰው ነው አድርግ ነው። ይልቁንም የሰንበትን ቀን ትቀድሰው ዘንድ አስብ። ስድስት ቀን ስራ ተግባርህንም ሁሉ አድርግ። ሰባተኛውን ቀን ግን ለእግዚአብሔር ለአምላክ ሰንበት ነው። አንተ ወንድ ልጅህም፣ ሴት ልጅህም፣ ሎሌህም፣ ገረድህም፣ ከብትህም፣ በደጆችም ውስጥ ያሉ ያለ እንግዳ በእርሱ ምንም ስራ አትስራ። በማን በሁድ ቀን ማለት ነው። እግዚአብሔር በስድስት ቀን ሰማይና ምድርን ባህርንም ያለባቸውን ሁሉ ፈጥሮ በሰባተኛውም ቀን አርፏልና፣ ስለዚህ እግዚአብሔር የሰንበትን ቀን ባርኮታል ቀድሶታልና። ሰንበትን ቀድስ ነው፣ ባጭሩ። ይሄ አራተኛው ነው። ያው ቀድሰው ነው አድርግ ነው፣ ሰንበትን አክብር ነው አድርግ ማለት ነው። ቀጠለና፣ አሁንም አምስተኛው አባትና እናትን አክብር፣ ይሄ አድርግ ነው። አትግደል፣ አታመንዝር፣ አትስረቅ፣ በባልንጀራህ ላይ በሐሰት አትመስክር። የባልንጀራህን ቤት አትመኝ፣ የባልንጆችንህም ሚስት ሎሌውንም፣ ከገረዱም፣ በሬውንም፣ አህያውንም ከባልንጀራህ ገንዘብ ሁሉ ማናቸውንም አትመኝ። እነዚህ አስር ሕጎች ሰባቱ አታድርጋቸው ሲሆኑ ሶስቱ አታድርግ ሲሆን፣ በዚህ ላይ በተመለከትናቸው እንግዲህ ማድረግ የሚገባንን ነገር እግዚአብሔር አምላክ ነግሮናል ማለት ነው። ስለዚህ ለዚህ ነው የተነገረው የበዓላቸውን የሚያከብር፣ የበዓላትን እጅ መንሻ የሚቀበል፣ ሃይማኖታቸውን ወደ ለወጡ ሰዎች ቤተ ክርስቲያን እጅ መንሻ የሚወስድ፣ ከተወገዘ ሰው ጋር የተነጋገረ አብሮት የጸለየ፣ ኤጲስቆጶሱን ደብዳቤ ሳይዝ ሩቅ አገር ይሄደ በአገልግሎት ምክንያት፣ እንደዚሁ ደግሞ የፈታ መነኩሳለሁ ተባይቶ ይዛለሁ ብሎ የተወ ያሰናበተ ካህን ከሹመቱ ይሻራል ይላል። እንግዲህ ሌላኛው ቄስም ሆነ ዲያቆን ከሹመቱ በኃጢአት ከተሻረ በኋላ ደፍሮ ለአገልግሎት ቢገባ ከቤተ ክርስቲያን ተወግዞ ከሚመናን ይለያል። እያወቁ በዚህ ድፍረት የተባበሩ ሁሉ ከሚመናን ይለያሉ ይላል። እንግዲህ ሥርዓተ ቤተ ክርስቲያን በዛሬው ዕለት የሚያስተምረው ይህን ነው ማለት ነው። ሌላው ቄሱ ወይም ዲያቆኑ በሀገሩ የተሾመውን ኤጲስቆጶስ ንቁ አቃሎ ለብቻው ቤተ ክርስቲያን ከሰራ ኤጲስቆጶሱ እስከ ሶስት ጊዜ ጠርቶ ካልወጥ ካልመጣ እሱንና የመሳሰሉትን ከሹመታቸው ይሽራል ይላል። ዛሬም አሁን ይሄ በሀገራችን ብዙ ጊዜ ለብቻቸው ቸርች እያሉ እየከፈቱ ክርስቲያን ነን ብለው የክርስትና ጸባይም የሌላቸው መልክም የሌላቸው እምነትም የሌላቸው ከቅዱስ ቤተክርስቲያን ወጥተው የራሳቸውን ቸርች ፈጥረውና አዘጋጅተው በጉርብ የሚኖሩ አሉ። እነዚህን ይለይ ግን ለመለየት ሦስት ጊዜ ጠርቶ ካልመጡ ነው እንጂ መምከር አለበት ነው የሚለው። ሌላው ቄሱ ያለበትን ቤተክርስቲያን ትቶ ወደ ሌላ ቤተክርስቲያን ከሄደ እንዲመለስ ተነግሮት ካልተመለሰ ከሹመቱ ይሻራል ይላል። ቄሱ በቁጣ ወይም በማናቸው ምክንያት ምዕመናንን ስጋው ደግሞ ከከለከለ ከስልጣኑ ይሻራል ይላል። ቀሳውስትና ዲያቆናት በስጋዊ ነገር ዋስ ተያዥ ምስክር አይሆኑም። ይህን ያደረገ ከሹመቱ ይሻራል ይላል። ምክንያቱም ቄሱ በቁጣ ወይም በማናቸው ምክንያት ምዕመናንን ስጋው ደሙን ከከለከለ ከስልጣኑ ይሻራል ይላል። ለምን እንዳይቆርቡ እንዳይቀበሉ ካደረገ። ቀሳውስትና ዲያቆናት ከስጋው ወይም በስጋዊ ነገር ዋስ ተያዥ ምስክር መሆን አይችሉም ይላል። ይህን ማድረግ አለበት ነው የሚለውና ስለዚህ ስርዓተ ቤተ ክርስቲያን ዛሬ የምንመለከተው ይንን ነውና በዚህ መልኩ እግዚአብሔር አምላክን አክብረን እንድንኖር የአምላካችን እግዚአብሔር መልካም ፈቃዱ ይሁንልን። ገብረ መስቀል ሚዲያ ነው። ሰብስክራይብ ላይክ፣ ሼር አድርጉ። በሳምንት ሁለት ቀን ማክሰኞና አርብ የምንማረው ስርዓተ ቤተ ክርስቲያን ነው። ስለዚህ ሰው የተሰጠውን ጸጋ ዝምሮ አቃሉ መተው የለበትም እና ነገር ግን የሚከለከልበትና የሚወሰድበት ግን አለ ከተሰጠው ክብርና ጸጋ ከወጣና የታዘዘውን ካላደረገ የተሰራለትን ካላከበረ ይሻራል ማለት ነው። ሞትም አለ። ከሞት በፊት ደግሞ በስርዓት የሚሻረው አለ ማለት ነው። ስለዚህ በተለይ እንደ አሁን ይሄ በከተማ አካባቢ እንኳን ብዙ ጊዜ ድፍረቱ አለ። ነገር ግን በገጠሩ ማህበረሰብ አካባቢ በዚህ አይነት መልኩ እግዚአብሔርን አክብረው ተከብረው የሚኖሩ አባቶች አሉ እና ይህንን ስርዓት ጠብቆ መኖር ያስፈልጋል። ስርዓቱ የተሰራው ለገጠሩም፣ ለከተማው፣ ለከተማው፣ ለገጠሩም፣ ለገዳሙም ነው። ግን ብዙ ጊዜ እኒህ ነገሮች የሚጠበቁት በገጠሩ አካባቢ ያሉ አብያተ ክርስቲያናት፣ ገዳማውያኑም እንዲሁም ደግሞ የስርዓት አገልግሎቱም በማህበረሰቡም ካለው ትልቅ ስርዓት የተነሳ ይጠበቃል። በከተማ ግን ያው ብዙ ጊዜ እንደምናየው ከተማው ሰፊ ስለሆነ አንዱ በአንዱ በኩል ምን እንደሚያደርግ ምን እንደሚሰራ አይታወቅም። በዚያ ግን አፍንጫና ከንፈር፣ ጆሮና አይን ቅርብና ቅርብ ስለሆነ ህዝቡና ካህናቱ፣ ካህናቱና ህዝቡ ኑሯቸውም፣ አገልግሎታቸውም፣ ትምህርታቸውም፣ እውቀታቸውም፣ ሰብናቸውም በህዝቡ ዘንድ የታወቀ ስለሆነ ስለሚታወቁ ተጠንቅቀው ተጠብቀው እንዲያገለግሉ መሆን አለበት ነው የሚለው። ሥርዓተ ቤተ ክርስቲያኑ ስለዚህ ተሰራ። በምድር ተሰራ፣ በሰማይ ተሰራ። በሰማይ ተሰራ በምድር ነው እና ይህን ሥርዓት ጠብቆ መጓዝ ክርስቲያናዊ ስለሆነ ሁላችንም ልንጠብቆ ያስፈልጋል።